እሺ ሰላም ናችሁ። እዚህ የምታዩት እንግዲህ እዛንኛው ላይ አንድ ነጥብ አምስት ሄክታር ሰርተፍ ዲሾፕ ነው። በቴክኖሎጂ ቢዝነስ እና አርሻያ ስር እየተባዛ ያለ ነው። አሁን ደግሞ እዚህ ላይ ስንዴ ኦልሞስት 3 ሄክታር ስንዴ አለ፣ ሊሙ ቫራይቲ እና ሻኪ፣ ይሄን የምታዩት ማለት ነው። ሻኪ 0.5 ሄክታር ነው ይታያቸው ዛ በደንብ ማቹሪ የሆነው ድረስ የደረሰ የሚመስለው ማለት ነው። ይህኛው እንግዲህ ቅድም እንዳልኳቸው ሀያ ሀያ አራት አካባቢ ቁልምሳ ሰ በናሽናል ቫራይቲ ኮሚቴ አስለቃቂ ኮሚቴዎች የተለቀቀ ነው። እዛ በደምብ ተሰርቶበት እዚህ ደግሞ ባለፈው ዓመት ስናመጣው የተሻለ ፐርፎርም ያደረገ ነው። ለመነሻ ዘር ነው። ወደፊቱ ለወደፊቱ በሰፊው በሶስት ሄክታር በአራት ሄክታር ዘሩ እዚህ የሚወጣው ዘር እንደቻለልን ያክል በሰፊው ለማባዛት እቅዳለን። በቴክኖሎጂ ስር ማለት ነው። ሊሙ ደግሞ እንደምታዩት እዛኛው ላይ ኦልሬዲ ወደ 25 ሄክታር አባዝተናል። አጠቃላይ 3 ሄክታር ነው። እዚህ ላይ የምታዩት ነው፣ እኩል ነው። አንድ ቀን ነው የተዘራው። ይሄም ሐምሌ 15 ነው የተዘራው ያም ይሄም። ነገር ግን ይሄኛው በደንብ ማቹር አድርጓል ማለት ነው። ይሄን ይመስላል። ቴክኒክ ይችላል። ያለ ለመጨመሪያ ያክል እነዚህ ሁለት ባሪያዎች ናቸው፣ ዘንድሮ የተጠቀሙ ናቸው። ሻኪ እንደምታውቁት፣ እሱም እንደገለጸው፣ መሀመድም እንደገለጸው የቅርብ ጊዜ ነው። ወረፍ ደግሞ እኛ የመረጥ ነው። ለቨርቲሶይል የተለቀቀ ዝርያ ነው። ስለዚህ ወረኢሉ አብዛኛው ቨርቲሶይል ቢ ባይሆን ቨርቲሶይል ስለሆነ ከዛ አንጻር በዚህ አመት ለመሞከር አነስ አድርገን ነበር ያመጣ ነው። ግን ፐርፎርማንሱ አሪፍ ነው። ቅድም እንዳልኳቸው በአጋጣሚ እነዚህ ዝርያዎች የእኛ የብሪዲንግ በሰብል ምርምር ስር የብሪዲንግ ሙከራ ውስጥም አሉ። ስለዚህ አወዳድረን የሚቀጥለው ደግሞ ከዚህ የተሻሉ ቫራይቲዎችንም ይዘን መጣለን። በቅርቡ የተለቀቁ መልካ ጉቱ ምናምን የሚባሉ ቫራይቲዎች አሉ በቁርምሳ ግብርና ምርምር ማዕከል። እነሱን ትራያላችን ውስጥ አካተናል። የሚቀጥለው ደግሞ ፐርፎርማንሳቸውን አይተን ከዚህ የተሻለ ቫሪቲ ይዘን እንቀርባለን ብዬ አስባለሁ። አመሰግናለሁ። ያው በዚሁ አጋጣሚ እንደ መልዕክትም የምታዩት ውስን ማሳ ላይ ነው። አንድ ነጥብ አምስት ምናምን ያን ያክል ሄክታር ነው እና ባለፈው የዘር ወቅት በጣም ሰፋፊ ክላስተር ለኔ ቀበሌ እዚህ ምናምን ተደራሽ ሳላደረጋችሁ የሚል ከፍተኛ ውጥረቱ ነው ብነበርና የምናባዛውን ዘር መጣ ለጊዜው ያለን በተም ፐርፎርማንስ በዚሁ ታሳቢ እንዲታደርጉ ለማሳሰብ ነው። እነዚህ አሁን የተባለው ዝርያ ሌሎች ማዕከላት ላይ ከፍተኛ ምርት እየሰጠ ያለ ሌሎችን ቀድመው የተለቀቁ ዝርያዎችን ያሸነፈ ምርጥ ዘር ነው። እንግዲህ በዛ አይነት ወደ አርሶ አደር ማሳ በቅድመ ሙከራ እየወጣ ወደፊት ደግሞ ወደ ክላስተር የሚያደርግበት ሁኔታ ላይ ነው ያለው። አመሰግናለሁ። በይታ እንዴት አገኛችሁት? ከቨርቲሶይል ዝርያ እጥረት አለብን እኛ ልክ ነው። የቨርቲሶይል እጥረቱን ለመቅረት የመምጣቱ ተገቢ ነው። አሁን ግን ስናየው ፈጥኖ በደረሰ ቁጥር ይልድ ይቀንሳል። ይህም ማለት ያው ሳይንሱን ስታደርገው ባዮ ማስ ማዘጋጀቱ ምኑ ምግቡን ለራሱ እስከሚያዘጋጅ ፈጠነና ቶሎ ደረሰ ማለት አጭር ሆነ ነው ረጅም ጊዜ ድሮ ማሽላ ታቁት ከሆነ ዘጠኝ ወር ይቆያል። በዘጠኝ ወሩ በጣም ዘጠና ኩንታል ያመጣል። አዲሶቹ እንደዚሁ ናቸው። በእርግጥ ቶሎም ደርሰ ፈጥነው የሚሆኑ ጄኔቲክስ ያሻሻላቸኋቸው አሉ። እዚህ ጋር ለሚ ነው ሊሙ እና ከዚህ ከሻኪ ጋር ልዩነቱ እንደው በእይታ ምን ይመስላል የሚለውን ትንሽ እንደው እሺ ምናልባት ያው ጌታ ሸር እንዳለው ቀድሞ እንትን ማለቱ ያው ሪከመንድ አይደረግም ግን ፈጣን ቶሎ ቶሎ ምርት የሚሰጡ ደግሞ እርጥበት አጠር አካባቢ ነው የሚመከሩት። ግን እዚህ ጋር እንደምታዩት አሁን የደረሰበት እንትን ያን ያክል ፈጠነ ይባላል። አሁን ባለው የቅጠል ስቴጅ ደረጃ ማቹሪቲ ስቴጅ ደረጃ ይልድን መገመት ባይቻልም ነገር ግን ዘንድሮ ዝናብ አጠር ነው አደለም? በጣም ሲዘገይም ደግሞ ውርጭ ይመተዋል። እንደገና ደግሞ እንትንም ሲል ደግሞ ፍሬ ሳይሰጥ ይደርቃል ይመተዋል። ዋግም እንደዚህ ነው። ስለዚህ የተሻለው ምንድነው ኦፕቲመም ሃርቨስቲንግ ታይም አለ። ስለዚህ እኛ አሁን እንደ ቅድም መግቢያ ላይ እንትን እንዳለው ወደ አስራ አምስት የዳቦ ስንዴ ዝርያዎች አሉ። ከነዛ ውስጥ አንዱ ሻኪ ነው። ምናልባት ወደ ብዜ ሲመጣ እዚህ እንደምታዩት እንግዲህ አንዱ መለኪያ ቲለር ነው አይደል? ከቁመት መሰለህ ይሄ ስፓይክ ስፓይክ ላይ እንግዙ። ስለዚህ ስፓይክ ላይ እንግዙ አንዱ ማወዳደሪያ ነው አሁን ባለው ስቴጅ። እንደገና ደግሞ እዚህ ጋር ያሉት ሮቱ ሄድ የሚባሉ በዚህ ያሉት እንትኖች ናቸው። ከዛ ውጪ ዝም ብሎ ፊዚካል ኦብዘርቬሽን ደግሞ አፍርቷል፣ አላፈራም የሚለው መጥቷል፣ አልመጣም የሚለው በሽታ ያያ ነው። አሁን ባለው እንትን ግን እኔ እንግዲህ በዘንድሮ የአየር ንብረት እንትን ይሄ የተሻለ ይመስለኛል። ምናልባት የምርትና ምርታማ በኋላ ላይ የምናየው የሚሆንም፣ አሁን ግን የተሻለ ነው። እዚህ ላይ ባየነኝ ወንዴ እንዳለው ነው። ያን ያክልም እንትን አደለም፣ ሰሚ ድዋርፍ ነው። እንደምታዩትም ያን ያክል ረጅም የሚባል አይደለም። ከባዮሳንሳር ግን ምንድን ነው ምርቱንም ስናየው ኦልሞስት ተወዳዳሪ ነው ከሊሙ ጋር። በሪሰርች የተቀመጠው የሊሙ እስከ ሰባ ኩንታል ድረስ ይሄዳል። ይህም እስከ ስልሳ ሰባት ድረስ ነው ያለው። በእኛም ኦብዘርቬሽን እንግዲህ ስፓይኩን እንትኑን ስናየው ከሊሙ የሚያንሳ አይደለም። በዛ ላይ ደግሞ እኛ እንግዲህ የሞይስቸር ስትረስ ያለበት ቦታ ነው ተብሎ ነው የሚታሰበው ከዛም አንጻር ነው። ስለዚህ ጀኔራሊ እኔ እንትን ምለው ከሊሙ ሲግኒፊካንትሊ ያነሰ ምርት የለውም፣ ተወዳዳሪ ናቸው። በዛ ላይ ደግሞ እርሊ ሴት መሆኑ እና ቨርቲስዌ ላይ ፕሪፈር ማድረጉ ተመራጭ ያደርገዋል። ሬ እኛ መርጠ ነው። ለምን ዛላው ረጅም ነው፣ የምርት እህል ነው። አሁን እሱ ቶሎ ሊደርስበት የሚችለው የመሬቱም እኮ አቀማመጥ ነው። መሬት አሁን ይሄ አሁን ደግሞ ትንሽ ዝቅ አለ ቦታ ላይ ቢዘራ ይሄ ቶሎ አይደርስም። እና የመሬቱ አቀማመጥ እንጂ ዙርያው፣ ጥሩ ዙርያ ነው ለማለት ነው። የማዳበሪያ መጠን ያ ማለት ዩሪያ የማዳበሪያ መጠኑና የዘር መጠኑ 150 አለ 180 አለ ሁለት መቶ አለ ያ ማለት የዘር መጠኑ እንትን ባለቁጥር ቴለሩ እንትን ይላል የምግብ የመሻማትና እንደዚህም ደሞ እዚህ ጋር ስፓይኩ የሞለድ እንትኑ ያ ላይ ተጽዕኖ ስለሚፈጥር የተሻለውን ቢያንስ አሁን ባለው እንትን ለወደፊቱ ሰፋ ያለ ምርምር እስከምንሰራ ድረስ የተሻለው ምክር ሀሳብ ቢያንስ ከሶስቱ የተሻለውን ለአርሶ አደር ለማድረስ አስበን ነው እንትን ያለውና እንደምታዩት የማዳበሪያ መጠኑ ይለያል፣ የዘር መጠኑ ይለያል። ሶስት እንት ናቸው፣ አስር በአስር ናቸው። አርሶ አደርን አስመርጠናል። ባለፈው የአርሶ አደር ፐርሴፕሽን መካተት ስላለበት የአርሶ አደር ምርጫ እንትን ብለናል። ያሁን እናንተ እንድታወቅ ያክል ነው። ስለዚህ የአርሶ አደሩ ምርጫ አለ፣ እኛ ደግሞ የአግሮኖሚክ ዴታ የኤልዲ ዴታ ይወሰዱናቸዋሉ። እነሱን አካተን ከዛ ውስጥ የተሻለውን ወደፊቱ ቬሪፋይ እናደረጋለን ብዬ አስባለሁ። ዝርያው አንድ ዝርያ ነው። እዛ ጋር እንደምታዩት ያው ቅድም እንዳልነው የዳቦ ስንዴ ዝርያዎች አሉ፣ ወደ 15 ቀጣይ አማራጭ የሚኖሩ ለኛ አሁን 3 ሁለት 3 አልነበሩንም። አሁን አዲስ በቁልምሳ ሸልፍድ ሆነው ነገር ግን በቅርብ የተለቀቁ 15 ዝርያዎች አሉ። ከነዛ ውስጥ ግን የተሻሉትን በሁለት ዓመት ውስጥ የተሻሉትን ስክሪን አድርገን 3 4 አማራጭ ዝርያዎች ይኖረናል ማለት ነው። ስለዚህ ወረኢሉ ቀጣይ ወረኢሉና አካባቢው ጃማን ይዞ አማራጭ የዳቦ ስንዴ ዝርያዎች ይኖሩታል ማለት ነው። ቦታ ያው እንግዲህ እንደሚታወቀው መደለለኝም እንደሚታወቀው ደሱና እኔ በኋላ ደግሞ በተፈጠረው ኮንዲሽን ትንሽ ማዕከሉ በነበረው ወቅታዊ እንትን ብቻችን ነበር። ከዚያ በኋላ አሁን የሁሉ ስታፍ መጥቶ ለዚህ የምርምር ስራ መብቃታችን በጣም ደስ የሚያሰኝ ስለሆነ እኔ በውስጤ ደስ ይለኛል ያለፍንበትን ጊዜ ስለምናውቀው። እና ስለዚህ አሁን ወደ ሙከራ መተን አፍራፍሬ እዚህ የኩል ሲዝን ቬጀቴብልስ ናቸው እነዚህ ሁለቱ ካሮትና ሻሎት ያው እነዚህ ሁለት ዝርያዎች ናቸው። እንደ ሀገር ደረጃ ዝር እጥረት አለ ካሮት ላይ እና ሁለት ዝርያዎች ናቸው ያሉት። የሚቀጥለው የሆለታ ግብርና ምርምር ማዕከል አንድ ዝርያ ይለቃል ተብሎ ይታሰባል። ለጊዜ የሚያስተባብረው ግን ደብረ ዘይት ግብርና ምርምር ማዕከል ነው። ስለዚህ እነዚህ ሁለተኛ አመት ናቸው። ሁለት አመት ሙከራ ነው። አሁን በዚህ አመት ያልቃል። ይህኛው ሀዋሳ መቶ ስምንት የሚባል ዝርያ ነው። አረሚያ ይቅርታ፣ አረሚያ መቶ ስምንት ነው። ያኛው ደግሞ ናንተስ ነው። አብዛኛውን ጊዜ ወደ የቆየ በምርምር የተከተለ ግን የቆየ እስካሁን፣ ግን ታማነቱ ጣፋጭነቱም በገበያ ተፈላጊነቱም የሚቀጥል ነው። ጥሩ ነው ያለው ማለት ነው። የሚቀጥለው የምናየው ነው፣ ሻሎት ድሮ ጓሮ አካባቢ ትንሽ ትንሽ ስትዘራ የነበረችው ትንሿ ለቅመም የምትመረጠው ሽንኩርት ናት። እና የጓሮ ሽንኩርት ተብላ ነው የምትታወቀው። የተለያየ ስያሜ ያላት እንደየ አካባቢ እና ስለዚህ እነዛ አራት ዝርያዎች እነዚህ ሁለት ዝርያዎች የአውሬፕ ስላለው ድግሞች ስላለው ነው። አዳፕቴሽን ነው የማላመድ ዝርያ ነው የማላመድ ስራ ነው እዛ አካባቢ ከስፓይስ ፕሮግራም። አንደኛው ሙከራ አብሽ በዚህ አመት ተሞክሯል። ሰባት ዝርያዎች መጥተዋል። ስምንተኛ አካባቢ ዝርያ እንደማነጻጸሪያ ተደርጎ ተዘርተዋል። የተወሰኑ ከአበቃቀላቸው ጀምሮ የማደግም የመብቀልም ለውጥ ያላቸው ዝርያዎች አሉ። የሚፈለገው ግን ሁለት ወይም ከዛ በላይ የሆኑ ዝርያዎች ማገኘት ስለሆነ የተወሰኑ ወደ ከታሪም በሎኬሽን ተዘርተዋል። የተወሰኑ ዝርያዎች አሉ እነሱን የምናያቸው ነው የሚሆነው እና የሚቀጥለው አመት ስላላቸው እንደ እንደየመጀመሪያ ዓመት ነው እነሱን የምናየው ነው። ሌላ ቦታ ቅድሞ እንደ ስራ ሂደት ተጠሪው እንዳለው አትክልትና ፍራፍሬዎች ወደ ሎላንድ አካባቢ አቮካዶ፣ ሙዝ፣ ቡና አለን። አሁን ቡና በችግኝ ደረጃ ነው እየበቀለን ያለው እሱም ሶስት ቦታ ላይ ሎላንድ፣ ሚድላንድ እና ሃይላንድ የሚሆኑ ዝርያዎችን የትኛው ለየትኛው ዝርያ እንደሚሆን ሰባት ኢምፕሩቭድ ዝርያዎች ስምንተኛ አሁንም አካባቢ ዝርያ ተጨምሮበት በብቅለት ደረጃ ናቸው። ቡና ትንሽ በባህሪው ከሁለት ወር እስከ ስድስት ወር ለመብቀል ይፈጅበታል እና ከዛ በኋላ ትራንስፕላንት ተደርጎ የሚታይ ነው የሚሆነው እሱ አለን። እዚህ አካባቢ አፕል ሰኞ ገበያ ላይ ሚድ ቺል አፕል ወይም ደግሞ መካከለኛ ቅዝቃዜ የሚፈልግ የአፕል ዝርያዎች አምስት ዝርያዎች አሉ። እነሱ ሙከራ ላይ ናቸው። ከታሪ ለው ቺል አፕል አለን እሱ ደግሞ ዝቅተኛ ቅዝቃዜ የሚፈልግ ያው አፕል በጠቅላላ ቅዝቃዜ ስለሚፈልግ ማለት ነው እና ዝቅተኛ ቅዝቃዜ፣ ያ ማለት ከ2400 እስከ 2600 ላቲቲዩድ ወይም ደግሞ አባብሲ ሌቭል ወይም ደግሞ ከመሬት ከፍታ በላይ ከፍታ ላለው አካባቢ ማለት ነው። ሚዱ መል ደግሞ ከ2700 እስከ 2900 ከዛ ከፍተኛው ደግሞ ከዚያ በላይ ያለው ነው እና እነዚህ ሙከራዎች አሉን። ዝርያ ድንች ሙከራዎች ያው የአሳታፊ የዝርያ መረጣ ሰርተናል ሁለት ዓመት ሰርተናል። እዚህ ያሉት ለዘር የሚቀጥለውም ሌላ ፕሮፖዝ ስናደረግ ዘር እንዳንቸገር ባለፈው የመጀመሪያ ስናመጣ ከአደት ግብርና ምርምር ማዕከል አምጠን ነበርና ከእንግልቱ የተነሳ ትንሽ የነበራቸው የብቅለት መጠን ትንሽ ዝቅተኛ ነበር። አሁን ግን እዚሁ በማክረማችን እንደማንም አጣበን ስቶር ሰርተን እዚሁ በማክረማችን ግን ጥሩ የአበቃቀል ዝርያ ኑሯቸው በጥሩ ነው ሀርቨስት የተደረጉት። ምናልባት የአየር ንብረቱ የዝናብ ሁኔታው እንዳለ ነው ማለት ነው እና እነዚህ ናቸው ያሉት። ምናልባት የሚነሱ ካሉ ወደዛ ብንመለስ ይሻላል። እንደምታውቁት ከእንሰሳት ከምርምር ዘርፎች አንዱ እንሰሳት ምርምር ነው። እንሰሳት ምርምር ላይ እኛ ትኩረት አድርገን የምንሰራው ያው አቅም የለንም እንጂ እስከ አስራ ሁለት የምርምር ዘርፎች አሉ። ከዛ ፕሮግራሞች ከዛ ውስጥ እኛ መርጠን የምንሰራቸው አንደኛ ይሄ መኖና ስነ አመጋገብ፣ ሁለተኛው ዶሮ ላይ፣ ሶስተኛው ደግሞ ወተት ምርምር ላይ እንሰራለን። እንግዲህ እንደምታዩት ይሄንን ስራ የምንሰራው በኦቨር ሎኬሽን በተለያዩ ቦታ። ይሄ ስራ አሁን ጉጉፍቱ አለ፣ እንደገና ዝክሪ ላ አለ። ከአስር ዝርያ የተሻለ ምርታማ የሆነ ንጥረ ነገር ያለው ንጥረ ነገር ያለው ቢያንስ ቢያንስ ከነዚህ ሁለቱን እንለቃለን ብለን ደሾና ዝሆን ሳር እነሱንም በናሽናል የተለቀቁ አንጥተን እንደዚሁ ጮሪሳ፣ ደሴ ዙሪያና ሁለት ሎኬሽን ላይ የሞከር ናቸው ነው። ከዚህ እንደምታዩት ፕሮሚሲንግ አለው ከአርሶ አደሩ የተሻለ ነገር ባዮማስ ያላቸው ጥሩ ዝርያዎች ይኖራሉ ተብሎ ይታሰባል። እነዛ ይወጣሉ። እዚህ ጋም እንደምታዩት ደሾ ሳር አለ። ደሾ ብዙ ጊዜ መልቲፐርፐዝ ነው ማለት ለአፈርና ውሃ ጥበቃም ለእንስሳት መኖም ይሆናል። ጮርሳ ላይ እና ደሴ ዙሪያ አሪፍ ጥሩ ፐርፎርማንስ አለው። ያው እዚህ ጥቁር አፈር ላይ ብዙ አልሆነልንም። እሱን ዞሮ በሎኬሽን የምናየው